ለህዝባዊ ቁጣ መነሻ እንደሆነ ያንኪዎቹ የቻርልስተን የባህር ወደብ መዝጋትና በዚህ ምክንያት በስግብግብ ነጋዴዎች ገበያው መወደዱን የታገዱ እቃዎችን በማሻገር ስም የራሳቸውን ጥቅም አሳዳጅ ወሮ በላዎች መኖራቸውን፣ የኮንትሮባንድ ስራ የሚሰሩ እንዲባረሩ በደብዳቤ መገለጹን፣ ሬት በትለር እነ ወይዘሮ ፒቲ ቤት እድሜ ለሚላኒ እስካሁን እየተመላለሰ መሆኑን፣ ወይዘሮ ፒቲ እሱ ከተማ ውስጥ መኖሩን ሲሰሙ ጤና እንደሚያጡ፣ እስካርሌት የሬትን ጀግንነት ከምታምን ይልቅ የሚያመጣቸው ጥቃቅን ስጦታዎች ደንታ እንደሚሰጣት፣ እስካርሌት እንግሊዝና ፈረንሳይ ከአላማቸው ጎን እንደሚቆሙ ስትናገር በትለር ግን በፍጹም እንደማይሆን ሲነግራት ሰምተናል። ስካርሌትን ሥርዓቱን ተቀበል አትበይኝ። ያልተቀበለኝን ሥርዓት አልቀበልም በማለት በትለር አቋሙን ሲያሳውቅ፣ ስሙን ያጠለሸው የዛች ልጃገረድ ወንድም በሀገሩ ባህል ደንብ መሰረት ገሎኝ ባርፍና ስሜን በጠብቅ ደህና ነበር ይባል ይሆናል። ግን ደግሞ መኖር እፈልጋለሁ። ስለዚህ በተድላና በደስታ ኖርኩ ብሎ ነበር። ክፍል ሀምሳ አንድ ትረካ ቆመው ቀጣዩን ክፍል 52 ትረካ አሁን እንድታዳምጡት በአክብሮት ጋብዘናችኋል። ወንድሜ በቻርልስተን የዋህ በጎች መሃል ተዋዶና ተግባብቶ ሚስትና ቤት አበጅቶ የሩዝ ርሻ አስፋፍቶ መኖሩን ሳይ ክሷቸዋል እላለሁ። አየሽ እስካርሌት የዚህ የደቡብ አኗኗራችን ያረጀ ያፈጀ በመካከለኛው ዘመን የነበረና የፊውዳል አይነት ነው። የሚገርመው እስካሁን መቆየቱ ነው። አሁን ግን በቅቶታልና መፍረሱ ነው። ያም ሆኖ እነ ዶክተር ሚድ ዓላማችን ትክክለኛና የተቀደሰ ነው ያሉ ሲደሰኩሩ ካላመንክ ትይኛለሽ። ደሞስ መለከትና ጥሩምባ በተነፋ አታሞ በተደለቀ ግንፍል ብዬ የጦር ልብስ ለብሼ ወደ ቨርጂኒያ ሄጄ ደሜን የማፈስ ይመስልሻል? ያውም እነ ማርስ ሮበርት ከሚመሩት ጦር ጋር? ሞኝ ይመስልሻለሁ ልበል? የነከሰኝን መሳም በዘሬም የለብኝም እምነቴም አይደለም። ይልቅስ ደቡብና እኔ አቻላቸንን የደቡብ ሥርዓተ ማኅበር አገልግሎት ለረሃብ አጋልጦኝ ነበር። እኔ ግን አልተራውኩም። እንደውም ደቡብ እየወደቀ ሲሄድ ከመቃብሩ ላይ በሺህ የሚቆጠር ገንዘብ በማካበት የተነፈገኝን የዜግነት ብድር ከፈልኩኝ። እኔም ማትረባና ቀጥረኛ ነህ ብዬ አስባለሁ አለች ስካርሌት። የሰጠችው አስተያየት በጣም ፈጣን ነው። አብዛኛው የተናገረው ነገር ጭንቅላቷ ገብቷል። ማናቸውም እሷን የሚመለከት ነገር ቶሎ እንደሚገባት ሁሉ ይህም ቶሎ ገባት። ስሜት የሰጣት ግን በጣም በጥቂቱ ነው። በህይወት ላይ የሚከሰቱ በጣም ብዙ ጅላጅል ነገሮች አሉ። ለምሳሌ ልቧ እመቃብር የገባና በጣም ያዘነች በመምሰል መታየት አንዱ ነው። እያንዳንዱ ሰው እባዛሩ ላይ ስትደንስ ድንጋጤ ሊገድለው እንደነበረ ማየትም ሌላው የይስሙላ ነገር ነው። ማንኛውም ያገሩ ሴት ከምታደርገውም ሆነ ከምትናገረው ነገር የተለየ ማድረጓና መናገሯ ህዝቡን ከመቀመጫው ማስነሳቱም አንድ ልዩ ጉዳይ ነው። ያም ሆኖ ግን እስካሁን እሷን የሚያናድዳትን ባህልና ልማድ ሲተች እንኳን ከመበሳጨት ወደ ኋላ አላለችም። እሷ የምታስባቸው ነገሮች በቃላት ሲገለጹ በመስማት እንዳይረበሹ ከሚፈልጉ ሰዎች መሃል ለረጅም ጊዜ ይኖራለች። ቅጥረኛልሽ የለም። ምንም እንኳን የቅጥረኝነት ምልክት ቢሆንም አርቆ አስተዋይ ብትኝ ይሻላል። ቢያንስ እንደኔ አርቆ አስተዋይ ያልሆኑ ሰዎች ሊሉ የሚችሉትም በይ። ማንኛውም የኮንፌዴራሲው አባል በ1861 በሺህ የሚቆጠር ብር ቢኖረው ኖሮ ምን ያደረኩትን የሚያደርገው። ግን ይህን የቅጥረኝነት ዕድል የተጠቀሙበት እፍኝ አይሞሉም። ለምሳሌ ፎርት ሰምተር እንደወደቀና የእቃዎች ንግድ ከመጀመሩ በፊት በጣም በርካሽ ዋጋ ጥጥ ገዝቼ ወደ እንግሊዝ ላኩት። እስካሁን በሊቨርፑል መጋዘኖች ውስጥ ታምቆ ይገኛል። አልሸጥኩት። ዋጋው እስኪወደድና ወደድና የእንግሊዝ ኢንዱስትሪዎች እስከሚፈልጉት አቆየዋለሁ። አንዱም ፓውንድ በአንድ ብር ብሸጠው ግድ የለኝ። አንድ ፓውንድ በአንድ ብር ሂሳብ የምታገኘው ውቅያኖስ ሲደርቅ ነው አይምሰልን፣ አለችው እንደማገኝ አልጠራጠርም። አሁን እንኳን አንዱ ፓውንድ ሰባ ሳንቲም ገብቷል። ይሄ ጦርነት ሲያልቅ በብር የበሰበሰ ባለጸጋ ሆናለሁ፣ ያውም አርቆ አስተዋይ ይቅርታ ቅጥረኛ በመሆኔ ነው። ይህንን ቃሌን አትርሽ፣ ምናልባት አንድ ቀን ይጠቅምሽ ይሆናል። ጥሩ ምክር መስማት በጣም ደስ ይለኛል፣ አደንቃለሁ አለች እያሾፈች። ግን ያንተ ምክር አያስፈልገኝም። ለመሆኑ አባቴ ደሃ መሰለህ እንዴ? የምፈልገውን ያህል ገንዘብ እኮ ከአባት ያገኛለሁ። በዛ ላይ ከቻርለስ የወረስኩት ንብረት አለ ማለች። እንደመስለኝ የፈረንሳዊ መሳፍንትም ተንኰታኩተው እስኪወድቁ ድረስ ልክ እንዳንቺ ነበር የተመሳደጉት አላት። እሬት አልፎ አልፎ በማኅበረሰብ አገልግሎት ሥራ ስትጠመድ ጥቁር መልበሱን እንድትተወው ነግሯት ነበር። እሬት ፈካ ያለ ቀለም ስለሚወድ ይህን የሐዘን ልብሷንና ከራስ ፀጉር እስከ እግር ጥፍሯ ማቅ ለብሳ ሲያያት ታስቀይመዋለች ትገርመዋለችም። እሷ ከጥቁር ልብሷ ጋር የሞጠኝ ብላለች እንዳትተወው። ከባሏ ሞት ወዲህ ጥቂት ዓመታት ሳትቆይ ካወለቀችው ለራሷ አሁንም ስሟ ላማረ አገር ጉድ ይላታል። ደሞስ የሌላውስ ይቅር ለእናቷ ምን ብላ ልታስረዳ ነው? እሬት ግን ይሄ የሐዘን ልብሷ ቁራ እንዳስመስላት ግልጽ አድርጎ ከመንገሩን በቀር ጥቁር ልብስ ከአሁኑ ዕድሜዋ በአስር ዓመት ያረጀች እንደሚያስመስላት አስረድቷታል። ልክ ይሄን ሲላት ክፉኛ ስሜቷን ነካትና በርግጥ የዐሥራ ስምንት ዓመቷ ኰረዳ የሀያ ስምንት ዓመት ሴት ሆና እንደሆን ለማረጋገጥ ወደ መስታወቱ በረረች። እንደሚመስለኝ እንደ ወይዘሮ ሜሪ ወይዘሮ አሮጊት ለመምሰል የምትሞክሪበት ምክንያት አይታየኝ፣ አለ። ይልቅ ላልተቀበልሽውና ከልብሽ ላላዘንሽለት ባልሽ የሐዘን ማስታወቂያ ለጥፈሽ ከምትዞሪ ሌላ ልብስ ብትሞክር ይሻልሻል። እኔ እተባበርሻለሁ። በዚህ በኩል ምን አለ በይኝ። በሁለት ወር ጊዜ ውስጥ ይሄን በጥቁር የተከፈፈ የጸጉር ጌጥሽድና የሀዘን ልብስሽን ከራስሽ አውልቄ ፓሪስ የተሰራ አዲስ ጌጥ አጎናጽፍሻለሁ እሱ እንኳን አይደረግም ምን ይህን ወሬ ብንተው ሬት አለች እስካርሌት ስለ ቻርልስ የተናገረው እያናደዳት ሬት ለሌላ ጉዞ ወደ ዊልሚንግተን ለመሄድ ተዘጋጅቶ ስለነበር ግንባሩን ኮስትሮ ወጥቶ ሄደ ከጥቂት ሳምንታት በኋላ አንድ ቀን በበጋ ብራ ንጋት አንድ የተጠቀለለ ነገር በእጁ ይዞ ሲመጣ እስካርሌት ብቻዋን ነበረች። ገና የተጠቀለለውን ነገር ሲገልጠው ወይኔ እንዴት ያምራል ብላ ወደ እሱ እንድትሮጥ ያደረጋትን ልዩ የፀጉር ጌጣ አወጣ። ለማየት ጓጉታና አዲሱን ልብስ ለመንካት ባላት ስሜት ስታየው በሕይወቷ አይታ የማታውቀውን የራስ ጌት ተመለከተች። ስስ ቀይ ቀለም ባለው ሐር ዙሪያውን የተከበበ ደማቅ አረንጓዴ ጎፈር አከል የጸጉር ጌጥ ነው። ወዳገጭ የሚወርደው ማሰሪያውም ውሃ አረንጓዴና ሰፊ ነው። በዚህ የጸጉር ጌጥ ክፈፍ ዙሪያ ያማረና ብን ብን የሚል ላባ አጅቦታል። እስኪ አርጊው። አለሬት እየሳቀ ምን ጊዜ ሮጠች ሳይባል፣ ወደ መስታወቱ ሄዳ የጆሮ ጉትቻዋ እንዲታይ ጸጉሯን ወደ ኋላ ገፍታ ጸጉር ጌጡን ሰካችና ማሰሪያውን አገጯ ላይ ለማስተካከል ትጣጣር ጀመር። አምሮብኛል ብላ ጠየቀች፣ ምስጋናውን እየጠቀሰችና ላባውን ለማውለብለብ ራሷን እየነቀነቀች እሱ ባያረጋግጥላትም ቆንጆ እንደሆነች ገብቷታል። አረንጓዴው ጌጧና ኩል የመሰለ አይኗ አእምሮ ተጣጥሞ የሸጋዎች ሸግ አድርጓታል። ዊሬትዬ የማን ጌጥ ነው? እገዛዋለሁ ያለኝን ገንዘብ በሙሉ እሰጣለሁ። የራስሽ ጌጥ ነው አለ። እንዲህ ያለው አረንጓዴ ጌጥ ከአንቺ ሌላ ለማን ይስማማ ይመስልሻል? ለመሆኑ የዓይንሽን አንጸባራቂ ቀለም በአእምሮዬ ይዤ እንደምዞር አታውቂም? ወይኔ ታድዬ ስሞትል ስሞትል እሪት፣ እንደው ስሞትል። እውነት ነው? ለእኔን ያመጣው? አዎ፣ ሉክስ የሆነ የፓሪስ ባርኔጣ እሳጥን ውስጥ አለልሽ፣ ምናልባት ከጠቀመሽው ባርኔጣው ምንም አይነት ስሜት አልሰጣትም። መስታወቱ ውስጥም ስዕሏን እያየች ፈገግ ትላለች። በአሁኑ ሰዓት የእሷ ቁም ነገሯ ሁለት ዓመት ሙሉ የተለየችውን የራስ ጌጥ ስታደርግ ምን ያህል ቆንጆ እንደምትሆን ምን ያህል እንደምትዋብ ማሰብ ብቻ ነው። በዚህ የራስ ጌጥ ምን የማትሠራው ነገር ይኖራል? ወዲያው ፈገግታዋ ቀስ በቀስ ከሰመ። ወደድሽው እንጂ ህልም እንዳይሆንብኝ ግን ይህን የመሰለ አረንጓዴ ጌጥ በጥቁር መሸፈንና ላባውን ጥቁር የማስቀባቱን ነገር እንዴት ብዬ እንደማደርገው እኔ እንጃ። ወዲያው ተንደርድሮ ማሰሪያውን ካገጯ ላይ አውልቆ ጌጡን ነጠቃትና በአንድ አፍታ ወደ ሳጥኑ መለሰው። ውይ ምን ማድረግ ነው? የአንቺ ነው አላልከኝም ነበር እንዴ? የአንቺ ቢሆን ታዲያ የጸጉር ጌጡን የያዘን ሸማ እንድታደርገው አይደለም እኮ። ሌላ አይነ ጉልላት ሴት ፈልጌ እሰጣታለሁ አንቺ ከጠላብሽ አይታ ምታደንቅልኝ እፈልጋለሁ በፍጹም አታረገውም በፍጹም አታረገውም ሞቼ ነው ቆሜ እባክህ እባክህ እባክህ ሬት እባክህ ክፋቱንብኝ እባክህ እኔ ላድርገው እባክህ ማን እንደ ሌሎቹ ባርኔጣዎች ልታበላሽው ሳጥኑን እንቃርጋ ያዘች ያ እንደዚያ የአስዋባትንና የአስጎመዣትን ዕቃ ለሌላ ሴት ሊሰጥባት ሞታለቻ። ለትንሽ ጊዜ ፒቲና ሚላን የምንሉኝ ይሆን አለችና ወዲያው ተዎቹ። ስለ እናቷ ኤለንም አሰበችና አንቀጠቀጣት። ግን ብኩንነቷ ከስጋቷ አየለባትና ፍርሃቷን ረሳችሁ። አላበላሾም አላበላሾም እውነት እውነት አላበላሾም ላላበላሾው ቃል እገባልሃለሁ በቃል አድርጎ እባክስጠኝ ሬት አለች ሳጥኑን ሰጣትና ፈገግ እያለ ጌጡን ሰክታ ራሷን ስታሞካሽ በትዝብት አስተዋላት። ስንት ነው ዋጋው? አለች አንገቷን ደፋ አድርጋ። ለጊዜው ሀምሳ ብር አለኝ። በሚቀጠለው ወር ግን የፈለግኸውን ነገር በኮንፌዴራሲው የወረቀት ምንዛሬ ሁለት ሺህ ያወጣል አለ የደነገጠ ፊቷን በፌዝ እየተመለከተ ውይ የውዬ እኔ ጌታ እኔ አሁን ሀምሳውን ልስጥህና ሳገኝ ደግሞ። ከአንቺ ምንም ገንዘብ አልሻም፣ ስጦታ ነው አላት። እስካርሌት አፏን ከፍታ ቀረች። ከወንዶች ስጦታ በመቀበል ላይ የነበራት እምቢተኝነት ድራሹ ጠፋ። ብቻ እናቷ ስለዚህ ጉዳይ ስትመክራት፣ መቅራት አየሽ እኔም እመቤት ሴት ልጅ በስጦታ መልክ መቀበል ያለባት ከረሜላ፣ አበባ፣ ምናልባትም የግጥም መጽሐፍ ወይ የፎቶግራፍ ማስቀመጫ፣ ካልሆነም ትንሽ ብልቃጥ ሽቶ ነው። እሺ፣ ለምን እጮኛሽ አይሆንም ውድቃ በስጦታ መልክ እንዳትቀበዪ፣ ልጄ እንዳትቀበዪ፣ ወርቅና ጌጣጌጥ ወይም የእጅ ጓንቲ ወይም ደግሞ መሀረብ በጭራሽ መቀበል የለብሽም፣ በጭራሽ። እንዲህ ያሉትን ውድ ውድ ስጦታዎች ከተቀበልሽ በምትካቸው ወንዶቹ ያሻቸውን ነገር ከመውሰድ አይመለሱም። ያ ደግሞ ደግ አይደለም ልጄ፣ ደግ አይደለም ያለቻት እዛ ናት። ኦ ሬት አለች ስካርሌት በልቧ አንዴ ራሷን በመስታወት ውስጥ አንዴ የሬትን የማይነበብ ፊት እያየች። መቼም አልቀበልም ልለው አልችልም። በጣም የሚያምር ጌጥ ነው ጌጡ ትንሽ ቢሆን እንኳ ወስጄ የፈለገውን እንዲያደርግ ነጻነት ሰጠው ነበር። ብቻ ይህን በማሰቧ መልሳ ተደናገጠችና ፊቷ ሁሉ ተለዋወጠ። አምሳ ብሩን ልስጥ። በቃ ገንዘቡን ልትሰጪኝ ብትሞክሪ አሽቀንጥሬ ነው የምወረውርልሽ። እንደውም ለነፍስሽ ይሆንሻል ለቁርባን አድርጊው። እርግጠኛ ነኝ ከገንዘብሽ ጋር ብትቆርቢ ለነፍስሽ ይሆንሻል። ያለ ፈቃዷ አሳቀች። አሳስ አሳሳቋም ከአረንጓዴ ጌጧ ጋር ሲያንጸባርቅ ማንነቷን ለአንድ አፍታ አሳየባት። ልታደርገኝ ፈልገ ነው አለችው። የልጃገረድ ጠባይሽንና ሐሳብሽን እርግፍ አድርገሽ ትተሽ በጄ እንድትገቢ በስጦታ እያባበልኩሽና እየተፈታተንኩሽ ነው። ኔ ቆንጆ ከረሜላና አበባ ብቻ ከወንድ ልጅ ልቀበል ማለት አያዋጣም ብሎ እያንጓጠጠ ሳቅባት። አሬት በትለር አንተን ልበ ግቡና ጮሌ ሰውነ። ስለዚህም ይህንን የራስ ጌጥ ያየ ማንም እምቢ እንደማይል በደንብ አውቃዋል። ዓይኖቹ ውበቷን ቢያደንቁም ያሾፍባታል እርግጥ ነው። የጨርቁንና የሀሩና ሙና ሰጥቼው የጌጡን አይነት በስዕል አሳይቼው አመጣልኝና፣ በሀምሳ ብር ገዛሁት ብለሽ ለወይዘሮ ፒቲ ትነግሪ ይሆናል። አይ አይ መቶ ብር ገዛሁት እላትና ለከተማው ሰው ሁሉ ስትነግር፣ ሰው ምን አይነት ዝራው ናት ይለኛል። ግን ሬት አደራን ከእንግዲህ ወዲህ ሌላ ውድቃ እንዳታመጣልኝ ዋ! እርግጥ በጣም ደግነህ፣ ግን እኔ መቀበል አልፈልግም። እባክሽ እኩል እኔ ደስ ካለኝና ያንቺን ውበት የሚያደምቅ ከሆነ ማንኛውንም ስጦታ አመጣለሁ። እንዲያውም ደማቅ አረንጓዴና ውሃ የመሰለ ሐር ቀሚስ ያውም ከጸጉር ጌጥሽ ጋር መልክ በመልክ የሚጣጣም አመጣልሻለሁ። ሆኖም ደግ ሰው እንዳልሆንኩ እንድታውቂ አሁንም አስጠነቅቅሻለሁ። በጌጥና በመጫወቻ እየተፈታተንኩ አሻንጉሊት ላደርግሽ ነው። ሁል ጊዜ እንድታስታውሽ የምፈልገው እኔ ያለ ምክንያት ምንም እንደማልሰራና አንድ ነገር የምሰጠው በምትኩ አንድ ነገር ለማግኘት እንደሆነ ነው። ደግሞ ያዋጣኛል፣ ሁል ጊዜ ያገኝበታለሁ፣ አተርፍበታለሁ። ጥቋቁር አይኖቿ ፊቷን ፈለጉ ፈለጉና ሲያገኙት ወደ ከንፈሯ ወረዱ። እስካርሌት ሁኔታው ልቧን አሸበራትና አይኖቿን ወደ መሬት ደፋች። ልክ እናቷ ኤለን እንደተነበየችው የፈለገውን ጉዳይ ሊፈጽም ያሻውን ነፃነት ሊጎናጸፍ ነው ማለት ነው። ወይ ሊስማት ነው፣ ወይ ለመሳም ሊሞክር ነው። ከሁለቱ የቱን ሊያደርግ እንደሆነ ግራ የተጋባው አእምሮዋ ለይቶ ሊያውቅ አልቻለም። ምን ታድርግ ይሆን? ከተቃወመችና እምቢ ካለችው የፀጉር ጌጡን አልሰጥ ሊላት ነው። ያ ብቻ አይደለም። ወስዶ ለሌላ ልጃገረድ ሊሰጠው ነው። እሺ ካለችውና ዛሬ ከተሳመችለት ደግሞ ለሌላ ጊዜ ሌላ የጸጉር ጌጥ ሊያመጣና ሳሚን ይላት ነው። ወንዶች ለምን እንደሆነ እንጃ መሳሳምን በጣም ይናፍቃሉ። ብዙዎቹ ደግሞ አንዴ ከተሳሙ በኋላ የጦፈ ፍቅር ይይዛቸውና በተቻላቸው አምረው ለመቅረብ ይሞክራሉ። ልጅቷ ግን አንዴ ከተሳመች በሚቀጥለው ጊዜ ቀልጣፋና ተግደርዳሪ መሆን አለባት። ሬት ከእሷ ጋር መፋቀሩንና እንድትስመው ሲለምናት ወይም እንድትስቅለት ሲጠይቃት ማየት የሚገርም ነው። አዎ፣ ይሁን እንግዲህ፣ ሂሳማትና ይለይ። እንድትሳምለት ወሰነች። እሱ ግን እንኳን ሊስማት ንቅንቅም አላለ። በጎን በኩል ገደም አድርጋ እያየችው አንድ ነገር አኩ ተመተመች፣ እና ላደረግከው ሁሉ ውለታ ጥቅም ታገኝበታለህ ማለት ነው። ታዲያ ከኔ ምን ነበር የምትጠብቀው አለች። እሱንማ እናያለን ወደፊት አለ። የጸጉር ጌጡን ውለታህን ለመክፈል ብዬ ለአግባብ ምልም መሰለ ታዲያ አለች፣ በመሽኮርመም አይን አይኑን እያየችው። ከከንፈር ጺሙ በታች ጥርሱን ፍልቅቅ አድርጎ ፈገግ አለና ሚዲ ራስሽን አትሸንጊ። አንቺን ሆነ ሌላ ሴት ማግባት አልፈልግም። እኔ ትዳርሰው አይደለሁ። እውነት ነው አለችና ጮኸች። ጋለል ብላ የፈለገውን ነገር እንዲያደርግ ነጻነት እየሰጠችው፣ እኔ ግል ስምህ እንኳን ፈቃደኛ አይደለሁ። ምን ነው ታዲያ አፍሽ? በጣም አሞተ ሞተ አለችና፣ ምን መስል ይሆን ብላ አሰበች። በኋላ ብታየው ከንፈሮቿ ለመሳም በሚገባ እንዳኮበኮቡ ታወቃት። ወይኔ! አለች በቁጭት መሬቱን በእግሯ እየደበደበች በጣም ባለጌ ሰውነ። በጣም ከአሁን በኋላ ዓይኔ እንዲያ አልፈልግም። የክፍል 52 ተተረካ። ክቡራን አድማጮቻችን ያደመጣችሁትን ይመስላል። ቀጣዩን ክፍል 53 ተተረካ በሰዓታችን ይዘን እንጠብቃችኋለን። ስላደመጣችሁን ከልብ እናመሰግናለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል ተርጓሚ ነቢይ መኮንን ተራኪዎች